ከዚህ በኋላ ግን በቋሚነት ኢትዮጲስን የምታገኙበት ቦታ እንዳለ ነግሬያቸዋለሁ። ቦታው ደግሞ የት መሰላችሁ? ፒያሳ ሲኒማ ኢትዮጵያ። ከዚህ በኋላ በሲኒማ ኢትዮጵያ ኢትዮጲስ ቅዳሜና እሁድ ከጠዋቱ 3 ሰዓት ጀምሮ እስከ ሰባት ሰዓት ድረስ ትገኛለች። በጣም በርካታ ዝግጅቶችን ይዛ ማለት ነው። በእለቱ ሰርከስ፣ ፊልም ቲያትር ይኖራል። ታዋቂ አርቲስቶች መድረኩን በሚገባ ያሳምሩታል፣ ይመሩታል። ኢትዮጲስም ተረቷን ታቀርባለች። ደስ የሚል ስጦታም አላችሁ። ምን መሰላችሁ? ከዝግጅቱ በኋላ ደግሞ በአድዋ ድል ሙዚየም በነፃ ከኢትዮጲስ ጋር ፎቶ ትነሳላችሁ። ስለዚህ እነዚህን ነገሮች በሲኒማ ኢትዮጵያ ጠዋት ሶስት ሰዓት ጀምራችሁ ስትመጡ ታገኙታላችሁ። በጣም ደስ ብሎኛል። ምክንያቱም በጣም በርካታ ወላጆች በየሳምንቱ እየደወላችሁልኝ ኢትዮጲስ ጋር ልጆቻችንን መውሰድ እንፈልጋለን፣ የት እንምጣ ነበር የምትሉት። እኛም ደግሞ ትንሽ ጊዜ ስጡን እስክናስተካክል ብለን ነበረ። አሁን ጨርሰናል። ስለዚህ ኢትዮጲስን በሲኒማ ኢትዮጵያ ከግንቦት ሶስት ጀምሮ ታገኟታላችሁ ለበለጠ መረጃ ግን እዚህ ላይ ባለው ስልክ ቁጥር ደውሉ እንግዲህ እዛ ሲኒማ ኢትዮጵያ ከኢትዮጲስ ጋር እንገናኝ